ዝምተኛ ልጅ ብሩኪ፣ አናት ላይ የመጣ ሰው ካለ ማለት አናት ላይ ነው ምን ቆመው እንጂ፣ እሱን አሳልፈን አንሰጥም። እኛ ጋ ሰላም የሌለ ሰፈር ነው ግን እናንተ

ፈረ ይጠፋል። አብሽሩ ተስፋ አትቁረጡ። ለማንኛውም ምን አስቦ ነው ግን እንደዚህ ቤቱተገሳቀሽ እየበሩ ደጋፊ ነው የሚለ ትላንትና ላይሽና ሄዶ ማለት ነው። ይቅርታ ጠይቁ ምናምን ስሉ በሲስቴም ያዙና ሄዶ ሁሉም ይዛጋሉ። ለምን ካላችሁ ተከስሶ ነበረ ያንተ ኦዲንሶች እንደዚህ እያረጋ ነው እንደዚህ እያረጋ ነው ብሎ ሁሉም እንትን ኮሜንት ጽፋቸው እሱ ምን አረጋ እንትን ነው የለቀቀው ምንም ታሪክ እሱ ቲክቶክ ላይ ወጥቶ አይ እንደዚህ አታድርጉ ምናምን ብሎ እንደነሱ ይጮኻል ምንም አይጠቅማቸውም ምንም አይጠቅማቸውም የእነሱን ዋሽቶ የሰው ለማውጣት ይሞክራለሁ እንዴ

አረ በእናትሽ የሆነ ነገር ቆይ፣ እኛ አሁን ደብሩ ያገዘን የሆነ ነገር ስናውራ ሚያውሩ እነሱ ናቸው። የሁለቱም ፎቶ ያደረጉ ለሀይኒ ብሎ ቆሙ። ሆን ብሎ እንደዚህ በቃ ምለፈልፎ ጉሩፕ እንትና ሆኖ ሚያውሩ እነሱ ናቸው። ሆነ አሁን የሆነ ኦዲንስ ከምላቸው እኛ የእሱ ፎቶ ያደረገው ብቻ ነው እንጂ ሁሉ አንድ አንድ ልጅ ባላቸው እሱ ወንድ ብሎ ወንዳ ወንድ የወንዳ ልጅ ሴታ ልጅ ለ

ምንን የሀይሚና ያ ብሩኬ ፎቶ ለምንድን ነው አድርጎ የሚመጡ? መለያየት አለበት። በቃ ብሩኬ የሚወዱ ከሆነ ብሩኬ ብቻ፣ ሀይሚ ከሆነ ሀይሚ ብቻ አድርጎ ማስመሰል ማቆም አለበት። የሁለታቸውም ወዳጅ ነኝ ይሉና

እኔም እኮ አሁን ፈጣሪ ስለፈራሁኝ ነው እንጂ አንድ ቁርአን ነው ቤቷ። ሁሉም ነገር የእስልምና ነገር ነው። አለው የሃይማኖት ብሩክ ፎቶ ራሱ የለም። ግን እኔን የገባችው ኮሜንት ላይ ስድስት ስልሳ ስድስት ብለህ ነው የምትጽፈው ፈጣሪ ግን